ሰምሪ ግን ቁመቱን አይተሽዋል? ጉንፋንም ይዞ እኮ ካሞራ እኮ ነው። ዳሪሻ ምንም ያልሽው ነገር አልሰማሁም። ደውለሽ ንገረኝ እንዴ። ቱታ ነው ቱታ ነው ይሄ ደሞ ምን አይነት ቀልድ ነው? ቀበቶ ይሰራልኩ አረት ወጣ እኔ ተውታ ላይ ምን ያረጋና አንተ። እኔ ሱሪ እዚህ ጋር አይደለም፣ የሱሪ እኮ አይደለም ያልኩ የመኪና ነው በቃ ከአንተ ቀድመህ መሰክር ላለመክፈል ነው። ምን በፍኖች ነው እንጂ ኑ ካፌ እንዝናና ማለት ልክፈልላችሁ ማለት ነው። እኔ ጋር የምመጡ ሴቶች ማለት ነው። በሸር ነው የምከፍል ሁሉን ነገር በሸር ለብቻ አልከፍልም። በቃ መሻ ሀብቴ ደረስክ ደረስክ፣ አካማት ነበረ። አየሽ ቤዛ፣ አረ ቤዛ፣ ቤዛ፣ ቸኩዬ ነው። ውጄን ላመጣው ነይክበች ተለበኝ፣ ልንገርሽ በቀደም ነው የምልሽ እኮ ሰባት ሰዓት ሰይጣን የሚወጣበት ነው። ልጆች አትንቀሳቀሱ ነው የሚባለው። አላረከውሽም። ወንድ ሊተንበርክ ሲጠይቅ በቪዲዮ ላይ የተለመደ እስኪ አንቺ ተንበርክሽ ጠይቀኝ እስኪ እንደምትይኝ እ ሴት ተንበርክኮ ሲጠይቅ የሆነ ያለ የተሻለ ቫይራል ይወጣል፣ እና እስኪ የምታስቢው የምትይኝ ነገር አስይበት ጠይቀኝ። ምንም የምትይኝ ነገር የለም። አይ በቃ እሺ፣ ለማንኛውም ቦስ ከሚቆምም በኋላ በደንብ እናወራበታለን። አስይበት። እሺ እሺ